አሳዛኝ የወጣቷ ከሶስተኛ ፎቅ የወደቀችው ወጣቷን በማስመልከት ያለችበት ሁኔታ እጅግ ልብ የሚነቃና አሳዛኝ መረጃ። ሰላም ጤና ይስጥልኝ ውድ የቻናል ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ከዚህ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ከፍት ያድርጉ። ያን ሲያደርጉ ወደ አሁን የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት ነዳር ሲያደርጉ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ሰሞኑን እንግዲህ በጣም በሚያሳዝን ሁኔታ የተሰማው መረጃ ከሶስተኛ ፎቅ ወደቀች ስለተባለችው ወጣትና መልከ መልካሟ እሌኒ ገብረ መድህንን በማስመልከትም ነው። ትውልዷና እድገቷ በመዲናችን አዲስ አበባ ሲሆን በጣም በሚያሳዝን ሁኔታ እንግዲህ ቱሉ ዲምቱ አካባቢ ተከራይታ ከምትኖርበት ከሶስተኛ ፎቅ ወድቃለች። ቤተሰቦቿም እርዳታ እንዲደረግላት፣ ኮማ ውስጥ ነች፣ በቀን 23 ሺ ብር እንደሚከፍሉ ጀመረም ነው እስክትነቃ ድረስ በጣም ከባድ ሁኔታ አየር ጤና በሚገኘው ሆስፒታል ውስጥ እንደምትገኝ ጀምረም ነው። ቤተሰቦቿ እንግዲህ የኢትዮጵያ ህዝብ ላይ ሐዘናቸውን እየገለጹ የእርዳታ እጃችሁን ዘርጉልን፣ እኛ አልቻልንም በማለትም ነው የገለጹት። ማለትም ነው እሌኒ በምን ምክንያት ነው ከፎቅ ላይ ልትወድቅ የቻለችው? በተፈጥሮ አደጋ ወይስ ድንገት ወይስ ወይስ እንደው ራሷን ለማጥፋት ወሰነ? የበርካቶች ጥያቄ ነው። በጣም የሚያሳዝኑ እንግዲህ በአሁኑ ጊዜ አብዛኞቹ ዲሳፖይንትድ ወይም ተስፋ መቁረጥ የምታይባቸው ሁኔታ በርካቶች ናቸው። አብዛኞቹ ደግሞ ሃይማኖታቸው ስለማይፈቅድ ለሃይማኖታቸው ስሉ ዝም ብሎ ይኖራሉ። ወንዱም ሴቱም ሃይማኖት አይፈቅድም። ራስን መግደል፣ ራስ ላይ የሆነ ነገር እርምጃ መውሰድ ነፍሰ ገዳይነት ነው። ብዙ ሰዎች ራስን ማጥፋት አይ እንደ ክፉ አይደለም እንደ ነፍሰ ገዳይ አይደለም ብሎ ነው የሚያስቡት። ራስን ማጥፋት ራሱ ራሱ ነፍስ ግድያ እንደሆነ ጀምረም ነው በእግዚአብሔር ፊት ማለትም ነው ቃሉም አይፈቅድም። በርካቶቹም ሊያውቁ የምገቡት ከዚህ በፊት ራስን በማጥፋት ዙሪያ በጣም ቆንጂቷ እንደዚህ ብንሄድ ይሻላል በማለትም እንባዋን ጠባር ካ ደብዳቤው ላይ ያስቀምጣ ራሷን ያጠፋችው እጅግ አሳዛኝ ሁኔታም ነው ተፈጠረው። እሷ አሁን የኢሌኒስ የሚታወቅ ነገር የለም በምን ምክንያት እንደወደቀች ራሷን ለማጥፋት ይሁን አደጋ ግጥማት ይሁን ለጽዳት ወታዛው መስኮትን እያጸዳችው ወይም ወድቃ ይሁን የሚታወቀው ነገር የለም። በረንዳ ትክክል ሳይሆን የሆነ ነገር ወይ ክፍተት ተፈጥሮ ወድቃ ይሆን? ከደረጃ ወድቃ ይሆን? እስካሁን ቤተሰቦቿ እንዲህ ያሉት ነገር የለም። ከሶስተኛ ፎቅ ወድቃለች ነው የተባለው እና ከሆነም በርካቶች አሁን እያሉ ያሉት ምናልባት ሆን ብላ ከወደቀች በርካቶች እያሉ ያሉት፣ ስለዚህ ማንም ሰው ተስፋ ሊቆርጥ አይገባም። ነገ አዲስ ቀን ነው። በተለይ ደግሞ ሴት ልጅ አጽናኝ ያስፈልጋታል። ከጎኗ የሚሆን ፍቅረኛ ወይም ጓደኛ ካስቀየማት ከጎኗ ቤተሰቦቿ ሊሆኑ ግድ ይላል፣ ወይም በአጽናኛው አምላክ ላይ መተማመን አለባት እንጂ በጣም በሚያሳዝን ሁኔታ እንደዚህ አይነት ራስ ላይ የሚወሰዱት ውሳኔዎች ዞሮ ዞሮ ቤተሰቦች ልባቸው ምን ያህል ይሰብራል የምለውን ቆም ብሎ ማሰብ ያስፈልጋል። አንዳንድ ሰው እንደዚህ አይነት ድርጊቶችን የሚያደርጉ ሰዎች ራስ ወዳድ ናቸው በማለት ነው በርካቶቹ የገለጹት። ምክንያቱም ቤተሰቦቻቸው እነሱ ራሳቸውን ሲያጠፉ የምሰማቸው ህመም እድሜ ዘመናቸውን ከአይምሯቸው፣ ደግሞም ወንድሞቻቸው፣ ቤቶቻቸው ከነሱ ምን ይማራሉ? ሌሎች ትውልድም ከነሱ ምን ይማራሉ? ስለዚህ ራሱ ሞት ራሱ ይመጣ የለ እንዴ? በጣም በሚያሳዝን ሁኔታ የዓለም ነገር ቀሪ ነው፣ ጠፊ ነው። እዚህ ለሚቀረው ጉዳይ ተብሎ ስለ ዓለም አይኖርም መቼ ሰው ለምንድ ነው እንደዚህ ተስፋ ቆርጦ ራሱ ላይ እርምጃ የሚወስደው? በማለትም ነው ከዚህ በፊት እንግዲህ በደብዳቤ ጽፋ የሄደችው የኢታችን ጉዳይ የበርካቶች ልብ የሰበረ። አንዳንዶቹም በማህበራዊ ሚዲያ ላይ የመጨረሻ ጥቁር ፕሮፋይል አድርጎ አገልጋዮችም እነዚህ ራሳቸውን ሲያጠፉ የምስተዋሉት የዳኔ አገልጋይ እንደዚህም ስጀመር አያደርግም በማለት በርካቶችም ስገልጹም ተስተውሏል። ራሳቸው ላይ እርምጃ የሚወስዱት ሰዎች ጥንቃቄ ማድረግ ይሻላል። በተለይ የእነሱ ህይወት አንድ በእግዚአብሔር ፊት ነፍሰ ገዳይ ሆኖ ነው የምጠየቁት። ነፍሰ ገዳይ ደግሞ ወደ እግዚአብሔር መንግስት አይገባም ተብሏል። አንዳንዱ በጸጋ ድኛ አሉ ይላል ኢየሱስን በማምን እድኛ አሉ ይላል። እንዲህ በዚህ ሃይማኖት በመቀጠል ድኛ አሉ ይላል። ኢየሱስን በማምን ብቻ ሳይሆን አምኖ በቃሉ መኖር ያስፈልጋል። ኢየሱስን ያምን ሰው ደግሞ ነፍሰ ገዳይ አይደለም። ይሄ ልታወቅ ይገባል። እና በጣም በሚያሳዝን ሁኔታ ብዙ አስቸጋሪ ና ፈታኝ ሁኔታዎች በመጡም በጽናት ማለፍ በጸሎት ማለፍ እንጂ ሰው ራሱ ላይ እነዚህ አይነት እርምጃ ባይ ውስጥ የተሻለ ይሆናል። ይቺ በጣም ውብ ቆንጂት ቃላት የማይወጣላት ውብ ነች። እሌኒ ገብረ መድህን ምንድነው የተፈጠረው በሚሉ ዙሪያ በርካቶችም ጥያቄያቸውን እያነሱ ይገኛሉ። እጅግ አሳዛኝ የተፈጠረው ክስተትን በማስመልከት ቤተሰቦቿ እስካሁን ድረስ የተናገሩት ነገር የለም። ከፎቅ መውደቋ ብቻ ነው የውድቀቷ ምክንያት በአደጋ ይሁን በወንድ ምክንያት ይሁን ሰው አስቀይሟት ይሁን በራሷ ተነሳሽነት ይሁን ድንገት ይሁን የምታወቅ ነገር የለም። እንግዲህ በጣም ብዙዎችም ቤተሰቦችም ሀዘናቸውን እየገለጹ ያሉት በብዙሃን ዘንድም እርዳታ እጃችሁን ዘርጉ ያሉበት ዋነኛው ምክንያት ለኮማ በቀን ከ23 ሺህ ብር በላይ እስክትነቃ ኮማ ውስጥ ከፍተኛ ወጪ ነው የምመደበው። እንግዲህ ኮማ ውስጥ መኖር ማለት በጣም ከባድ እንግዲህ የመጨረሻ በሞትና በህይወት መካከል ነው። ፈጣሪ እስኪያነቃት ድረስ የተፈጠረው ምን እንደሆነ ሁሉም እስኪያቅ ድረስ ነገሮቹን ሁሉም በጸሎት እንዲያስቧት ከጎኗ ደግሞ በመርዳትም ኢትዮጵያኖች እንዲቆሙም ነው ጥሪም የቀረበው። እጅግ አሳዛኝ ክስተት ነው። ሺ ጊዜ ድክመት፣ ሺ ጊዜ መጥፎ ነገር ሊኖር ይችላል። የሰው ልጅ ራሱ ላይ እንደዚህ አይነት እርምጃ መውሰድ እንደሌለበት ጭምረም ነው። ፈታኙ ጊዜ አለ አዎ፣ ፈታኙ ጊዜ ይታለፋል፣ በጸሎት ይታለፋል ስለምታለፍ በጣም በሚያሳዝን ሁኔታ፣ ነገ ሌላ ቀን ነው። ከሰዓታት በኋላ እራሱ ሌላ ሰዓት፣ ሌላ አዲስ ጊዜ ሊሆን ይችላለ ሰው ልጅ። ስለዚህ ለመፈጠረው ነገር ለማይታወቀው ዛሬን አይቶ ነገን ተስፋ መቁረጥ አስፈልግም። ነገ ስለራሱ ራሱ ይጨነቅላል። ቃሉ ራሱ ማለት ነው። ስለዚህ ብዙ ሰዎች እነዚህ አይነት እርምጃ ለመውሰድ የሚያስቡት ካሉም ጥሩ አይደለም። እንደዚህ አይነት አመለካከት ጥሩ አይደለም። ቢያንስ ለቤተሰቦቻቸው ስለ እንኳን ብቶ ይሻላል ቢያንስ ደግሞም ንነፍሳቸው መጀመሪያ ከዛ ደግሞ ወደ ቤተሰቦቻቸው። እንደዚህ አይነት ነገር መጽሐፍ ቅዱስንም በደንብ ያለማንበብም ችግር ሊሆን ይችላል። ምክንያቱም ነፍሰ ገዳይ ወደ እግዚአብሔር መንግስት ወደ ባሰ፣ ነፍሰ ገዳይ ወደ እግዚአብሔር መንግስት አይገባም የሚለው አለ። ታዲያ ወደ ባሰ ሲኦል ነው ከዚህ ወደ ባሰ ሲኦል ነው የሚሄዱት። የእግዚአብሔር ቃል እንግዲህ አይሻርም። ስለዚህ ጥንቃቄ ሊደረግ እንደሚገባ ጭምርም በርካቶቹም ሀሳባቸውን ስገልጾም ተስተውሏል። እሌኒን በማስመልከት መልክት እስካሁን ድረስ እንዳልነቃች ጭምርም ነው። አዳዲስ መረጃዎች ካሉ ስለ ስቷ ተከታትለ ተከታትል ለእናንተ የምናቀርብላችሁ ይሆናል። ምክንያቱ በደንብ ምንድን ነው በምለው ዙሪያ አጣርተንም ለእናንተ ይዘነላችሁ የምንመጣ ጉዳይ ስለሆነ አጠቃላይ እንግዲህ ሁሉም ጸሎት እንዲያደርግላት ከጎኗ ደግሞ እንዲሆን ጥሪ ስለቀረበ ቤተሰቦቿ በጣም በከፍተኛ ሐዘን ውስጥ እንደሚገኙ ጭምርም ነው ተቸገሩ። በጣም በሚያሳዝን ሁኔታ አሁን ሐዘን ውስጥ ስለሆኑ ከጎኗ በመሆን እስክትነቃ በጸሎት እግዚአብሔር እንግዲህ ከዚህ እንደ ምራት እንዲያውጣት እንግዲህ ከዚህ ፈተና እንዲያውጣት ነፃ እንዲያውጣት ከበሽታዋም የሁሉም ጸሎት እንደሆነ ጨምርም ነው። ሚኪ ሚኪ ፎን ሳብስክራይብ በማድረግ ቤተሰብ ይሁኑ። ለሳታት ካሉኝ መረጃዎች ይንምስላሉ በወቅታዊና አጫጭር መረጃ እስክምንገናኝ ድረስ በያላቸው በጠለም ክፍል ሰላም ያቆያችሁ።